በቀን ስምንት ብርጭቆ ውሃ መጠጣት ብዙ ሊሆን እንደሚችል አንድ ጥናት አመለከተ። አንድ ሰው በቀን ስምንት ብርጭቆ ውሃ መጠጣት እንዳለበት ሲሰጥ የነበረው የጤና ምክር ከሚያስፈልገው በላይ ሊሆን ይችላል ሲል አንድ ጥናት አመልክቷል። የአበርዲን ዩኒቨርሲቲ ሳይንቲስቶች በቀን ሁለት ሊትር ውሃ እንዲጠጣ ሲመከር የቆየው ሐሳብ አንድ ሰው ከሚያስፈልገው በላይ እንደሚሆን በጥናት እንደደረሱበት ገልጸዋል። አንድ ሰው በቀን ማግኘት ከሚገባው የውሃ መጠን ውስጥ ግማሽ ያህሉን ከምግብ ማግኘት ስለሚችል በቀን መጠጣት ያለበት ውሃ ከ1.5 እስከ 1.8 ሊትር የማይበልት መሆን እንዳለበት ተመራማሪዎቹ መክረዋል። ይህ የሳይንቲስቶቹ የጥናት ግኝ ሳይንስ በተባለው የምርምር መጽሔት ላይ ይፋ ሆኗል። አንድ ሰው በቀን የሚያስፈልገውን የውሃ መጠን ለማወቅ ከዚህ ቀደም የተደረገው ጥናት የተወሰነ ቁጥር ያላቸው ሰዎችን እንደ ናሙና በመውሰድ የተሰራ ነው። የአበርዲን ዩኒቨርሲቲ ፕሮፌሰር ጆን ስፒክማን እንደሚሉት በመጀመሪያ አንድ ሰው በቀን ሁለት ሊትር ውሃ መጠጣት እንዳለበት ሲመከር የተወሰነ የስሌት ስህተት ነበረበት። መጠጣት ያለብን የውሃ መጠን መሆን ያለበት ከምንመገባቸው ምግቦች ከምናገኘው ውሃ የተረፈውን መሆን አለበት። ይህ ስሌታቸው ደግሞ መሰረት ያደረገው ሰዎች ምን ያህል ምግብ እንደሚበሉ በመጠየቅ ላይ ብቻ ስለነበር ስህተት ነበረው ነው ያሉት። በጥናቱ ወቅት ሰዎች የሚመገቡትን የምግብ መጠን ዝቅ አድርገው በመናገራቸው አንድ ሰው መጠጣት ያለበትን የውሃ መጠን ከሚገባው በላይ እንዲገመት አድርጎታል ብለዋል። አሁን ግን አጥኚዎቹ ጥናቱ የተደረገባቸውን ሰዎች ቁጥር ከፍ በማድረግና በትክክል የሚያስፈልጋቸውን ውሃ ለማወቅ የሚያስችል አስተማማኝ ዘዴም መጠቀማቸው ተገልጸዋል። በጥናቱ ከ23 የተለያዩ የዓለም አገራት 5604 ሰዎች የተካተቱ ሲሆን ከዕድሜ አንጻርም ከ8 ቀን እስከ 96 ዓመት የሚደርሱ ሰዎች ተካተውበታል። በጥናቱ ውስጥ በውሃ ውስጥ ያሉ ይዘቶች፣ ሰዎች የሚኖሩባቸው አካባቢዎች፣ የአየር ሁኔታ፣ ጾታ፣ ዕድሜ እና ሌሎች የተለያዩ ሁኔታዎች ከግምት ውስጥ ገብተዋል። አጥኚዎቹ እንደሚሉት በተለያዩ ሁኔታዎች ውስጥ የሚገኙ ሰዎች ከፍተኛ መጠን ያለው ውሃ ሊያስፈልጋቸው የሚችል ቢሆንም ያንን መጠጣት ላይኖርባቸው ይችላል። ምንም እንኳን በሃያዎቹ የዕድሜ ክልል ውስጥ ያለ አንድ ወንድ በቀን አራት ነጥብ ሁለት ሊትር የውሃ ፍላጎት ቢኖረውም ያን ያህል የውሃ መጠን ግን መጠጣት አያስፈልገውም ሲሉ ፕሮፌሰር ስፒክማን ተናግረዋል። በየዕለቱ የምንመገባቸው አብዛኞቹ ምግቦች በውስጣቸው ውሃ ስለሚይዙ ሰውነታችን በቀን የሚያስፈልገውን የውሃ መጠን በቀጥታ ከምንጠጣው ውሃ ባሻገር ከምግቦችም ስለሚያገኝ ከግምት ውስጥ መግባት እንዳለበት አጥኚዎች ይቁመዋል። ስለዚህም በተለያዩ ቦታዎችና ሁኔታዎች ውስጥ ለሚገኙ የተለያዩ ሰዎች እንዲሁ በደፈናው በቀን ስምንት ብርጭቆ ወይም ሁለት ሊትር ውሃ መጠጣት አለባቸው ማለት እንደማይገባ ጥናቱ ገልጿል። ይህ ጥናት እስካሁን ሁሉም ሰው በቀን ስምንት ብርጭቆ ውሃ መጠጣት አለበት የሚለው ምክር በተለያዩ ሁኔታዎች ውስጥ ለሚገኙ ብዙ ሰዎች በጣም ከፍተኛ ሊሆን ይችላል። ይህ ተመሳሳይ የውሃ መጠን መወሰድ አለበት የሚለው የቀደመው ምክር በአሁኑ ጥናት በተገኘው መረጃ የሚደገፍ አይደለም ብለዋል ፕሮፌሰሩ። ጥናቱ የዓለማችን ሕዝብ ለወደፊት የሚያስፈልገውን የውሃ መጠን ለማወቅ የሚያግዝ ሲሆን፣ ከሚያስፈልገው መጠን በላይ ውሃ መጠጣትም የሚኖረውን አሉታዊ ውጤትም አመልክቷል።